ሁድ የጥቅምት 9 2018 የኮለቀን ዜናችን ተጀምሯል። ዜናውን እየመራው በሱፍ ቃር ተገኝ ከመላ ስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆይታ እናደርጋለን። ወደ ቀዳሚ ዜና እናልፋለን። ባለፉት ዓመታት በምግብ ራስን በመቻል ከልመና ለመውጣት የሚያስችል ስራ መሰራቱን የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል ባሌ ዞን ደሎ መና ወረዳ የሚገኘውን የወልመል ወንዝ መስኖ ልማት ፕሮጀክት መርቀዋል። መስኖ ልማት ፕሮጀክትን መርቀው ስራ ያስጀመሩ ጠቅላይ ሚኒስትሩ ባለፉት በርካታ ዓመታት በራእይና በእውቀት ባለመመረታችን እንደ ሀገር ተጎጂ ከጸጋዎቻችን ያልተጠቀምን ሆነናል ብለዋል። ወጎተን ኢበተኩ ደርቤፍ ሚሶ ማከሲ ባሌት ፊድው ደደቡ ኬኝራን ከንገ ባለፉት መቶ ዓመታት እንደዚህ አይነት ልማት ማምጣት ባለመቻላችን ራእይና እውቀት ያለው መንግስት ያጣም በመሆኑ ባሌ ብቻም ሳትሆን ኢትዮጵያ ተጎጂና ለማኝ ሆና ቆይታለች። ባሌን ማልማት የኢትዮጵያን ህዝብ ከልመና ማውጣት ነው። በሶፉ መርዋሻ ውስጥ የተመለከትነው በመላ አፍሪካ ብትፈልጉት የማይገኝ ነው። ጥያቄው ለምን ተደበቀ ነው። እንደዚህ አይነት ደጋማ ስፍራዎች በመላ ኢትዮጵያ ጥቂት ናቸው። ጥያቄው ለምን ተደበቀ ነው። ምንም አይነት ምቹ ሁኔታዎች በሌሉበት መንገድ፣ ትምህርትና ሌሎችም መሰረተ ልማቶች በሌ ሥራ የሉበት እነዚህን ልማቶች ጠብቀው ለትውልድ እያስተላለፉ ያሉ ሰዎችን ማክበር መጥቶ መመልከት ትልቅ ደስታ የሚፈጥር በመሆኑ ከቀድሞ የክልሉና የፌዴራል አመራሮች ጋር የመጣ ነው። ከፍተኛ ደስታ ስለተሰማን ነው። እነሱም እንደተደሰቱ ተስፋ አድርጋለሁ። ሁላችሁም እንኳን ደስ አላችሁ። ሞቱማ ፌዴራላ ኬሰት ጊዜ ገራ ገራ ጠበቻ ቱረን ወሌን ዱፍኔ ሁንዲሳኒ አከገመደን አብዲ ጉዳን ቀባ ንገሩ ገመች ጉዳን ተደጋሜ በገመደን ጀችን በርባል በባሌ ዞን የተከናወኑ የልማት ስራ የዜጎች ህይወት ሊቀይር የሚችል እና በምግብ ራስን ለመቻል የሚያስችል መሆኑን የጠቆሙት ጠቅላይ ሚኒስትሩ የኦሮሚያ ክልል መንግስት በየኔነት ስሜት የሚያከናውናቸውን የልማት ስራዎች አጠናክሮ ሊቀጥል ይገባል ብለዋል። ነሞን ባዬ ህርማና ጎደኒን ሆጂን ሚደጋ በሬዳ አከሲ ጅሩፍ ጅሬኛው መተገኛ ጅጅሩ ደንደው በርካታ ሰዎች በመሳተፋቸው እንደነዚህ አይነት ድንቅና የህዝባችንን ህይወት ሊቀይር የሚችል ስራ መስራት ተችሏል። በምግብ ራሳችን እንችለን ከልመና እንድንወጣ የሚያስችል ትልቅ ስራም ነው። በዚህ ስራ ውስጥ የተሳተፉትን ሁሉ እንኳን ደስ ያላችሁ እያልኩ የኦሮሚያ ክልል ፕሬዝዳንትና ከእርሱ ጋር ለሚሰሩ ሰዎች ያለኝን መልእክት፣ እየተሠራ ያለው የልማት ስራ ለህዝብ ብቻም ሳይሆን ለእኔ ነው እያልን መስራት አለብን። አሁን እንደጀመርነው ጥራት ያለው ስራ መስራት ለህዝባችን የሚገባው ነው እና የክልሉ መንግስት የጀመራችሁትን ጥሩ ስራ በባለቤት ቤትነትና በጥራት መስራት ለትውልድ የሚሻገር ስራ መስራት በልባችሁ አስቀምጣችሁ ስሩ ማለት ወዳለሁ። ባየ አቡማዳን ዋን በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ተመርቆ ለአገልግሎት ክፍት የተደረገው በወልመል ወንዝ ላይ የተገነባው የመስኖ ፕሮጀክት ሀያ ሺህ የሚሆኑ አባወራዎችን ተጠቃሚ እንደሚያደርግም ተመላክቷል ሲል ዘገባውን ያዘጋጀው ሪፖርተራችን ሀብታሙ ምለታ ነው። በዝርዝር ወደያዝ ነው ዜናዎቻችን እናልፋለን። የባህር በር ጥያቄ የቅንጦት ሳይሆን ከራስ ታሪክ ጋር እርቅ የመፈጸም መሻት መሆኑን የውጭ ጉዳይ ኢንስቲትዩት አስታወቀ። የኢትዮጵያ ሕልውናና ሁለንተናዊ ብልጽግና ከቀይ ባህርና አባይ የተፋሰስ ልማት ጋር የተሰናሰለ መሆኑን የኢንስቲዩቱ ዋና ዳይሬክተር ጃፋር በድሩ ገልጸዋል። በሰመራ ዩኒቨርሲቲ የሁለቱ ውሃዎችና የኢትዮጵያ ስትራቴጂያዊ ነፃነት በሚል መሪ ሀሳብ አውደ ጥናት ተካሂዷል። ዘገባው የይዚያ ነው፣ አቡቻሌ ያቀርበዋል። በውጭ ጉዳይ ኢንስቲትዩት በመከላከያ ዋና ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ ውሃዎች ስርአቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስር እንዲሁም የአፋር ክልልን ስትራቴጂያዊ ሚና መዳሰስ በሚል ርዕሰ ጉዳይ በሰመራ ዩኒቨርሲቲ ምክክር ተካሂዷል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ የምስራቅ አፍሪካ የኃይል ቋት የስልጡን ህዝቦችና አርበኞች ምድር የሆነች ኢትዮጵያ ከአባይ ሸለቆና ከቀይ ባህር ጋር ጥብቅ ቁርኝት ያላት ለአፍሪካ ቀንድም አስኳል ስለመሆኗ ይናገራሉ። የኢትዮጵያ ሕልውናና ሁለንትና ብልጽግና ከቀይ ባህርና ከአባይ ተፋሰስ ልማት ጋር የተሰናሰለ መሆኑንም ያስረዳለውም። ዋና ዳይሬክተሩም የኢትዮጵያ የጂኦፖለቲካዊ እሳቤ ከሁለቱ የውሃ አካላት ጋር የሚቃኝ መሆኑን ያነሳሉ። ወደ ቀይ ባህር ስንቀርብ ሀያልነታችንና እሳቢያችንም ይሰፋል ነው የሚሉት። ዋና ዳይሬክተሩም ጃፋር በድሩ ላለፉት ሶስት አስርት ዓመታት ያክል ጂኦ ፖለቲካዊ በሆነው ቀይ ባህርም ሆነ ስለ ባህር በር ጉዳይ ምርምርና የፖሊሲ ውይይት ማካሄድ ፈጽሞ የማይታሰብ እንደነበር አስታውሰዋል። ከሀገራዊ ለውጥ ወዲህ የኢትዮጵያን የቁጭት ዘመን ምላሽ ለመስጠት መንግስት ስለ ባህር በር መነጋገር እንደ ነውር የሚቆጠርበት ዘመን እንዲያከትም ማድረጉን ገልጸዋል። የሁለቱ ውሃዎችናም የኢትዮጵያ ስትራቴጂያዊ ነጻነት በሚል መሪ ሃሳብ የተዘጋጀው አውደ ጥናትም ሁለቱ ውሃዎች የኢትዮጵያን ውለ ተንትናዊ ተጠቃሚነት ለማረጋገጥ የዕለት ተዕለት አጀንዳ በማስፈለጉ መሆኑንም ገልጸዋል። የኢትዮጵያ የባህር በር ጉዳይ ከባህሩ ባሻገርም ከራስ ታሪክ፣ ጂኦግራፊ፣ እውነት ስነ ልቦና ጋር መታረቅ ጭምር መሆኑን ተናግረዋል። የባህር በር ጥያቄ ቅንጦት ሳይሆን ከራስ ጋር የመታረቅ ራስን የመሆንን መፈለግ ከራስ ታሪክና ማንነት ጋርም እርቅ የመፈጸም ጉዳይ ነው ብለዋል። ኢትዮጵያ የባህር በር አልባ ብትሆንም በኢትዮጵያ ሕዝብ ስነ ልቦና ውስጥ የባህር በር ማጣት የቁጭት ምንጭ ሆኖ ቆይቷል። የባህር በር ጥያቄ የህልውናና የቀጣይነት ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው። የኢትዮጵያ ታሪክ በህግ በተፈጥሮዊና ጂኦ ፖለቲካዊ እውነታዎች የሚገባትን ቦታ የማግኘት የሚጠበቅባትን ጂኦ ፖለቲካዊ ሚናም የመወጣት ጉዳይ ነው። ይህ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ልክ ታላቁ ህዳሴ ግድብ ላይ እንደታየው ሁሉ ብሔራዊ መግባባት ሊፈጠርበት የሚገባ አጀንዳ ነው። የኢትዮጵያ ባህር ኃይል ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሞደር ተገኝለታ የኢትዮጵያ ሁለንተናዊ ብሔራዊ ተጠቃሚነት ከአባይና ከቀይ ባህር ጋር በእጅጉ የተቆራኘ ነውም ብሏል። ኢትዮጵያ የባህር በር ባለቤት የመሆኗ ጉዳይ አይቀር የመሆኑን በመጥቀስ ይህም ከውሃ አካላት የሚነሱ ብሔራዊና ቀጠናዊ የደህንነት ስጋቶች ለመቆጣጠር እንዲሁም አስቀድሞ ለማምከን እንደሚያስችላትም ገልጸዋል። ከበርካታ ዓመታት በፊት ፈርሶ የነበረውን የኢትዮጵያ ባህር ኃይል መልሶ በማደራጀት በሰው ኃይል አዘጋጀት በቴክኖሎጂ አሰማማኝና ጠንካራ ሰራዊት እየተገነባ እንደሚገኝም ገልጸዋል። የኢትዮጵያ የባህር ጥያቄ መመለስ ለሀገራችን ብሎም ለአፍሪካ ቀንድ አገራት ሰላም፣ መረጋጋት ጠቀሜታው ጉሊ ነው። የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ ይሆናል። በቀጠናው በተለይ በሰሜን ህንድ ውቅያኖስ ቀይ ባህር አካባቢ እየታየ ያለው የባህር ላይ ውንብድና ውጊያዎች ብሔራዊ ጥቅሞቻችን ላይ ሊያሳድሩ የሚችሉ ተጽዕኖ ሊመክት የሚችል ጠንካራ የባህር ኃይል መገንባት ለነገ የማይባል ብሔራዊ ተግባር ተደርጎ እየተሰራበት ይገኛል። የሰማራ ዩኒቨርሲቲ ፕሬዚደንቱ ዶክተር መሐመድ ኡስማን የኢትዮጵያ የቀይ ባህር በር የማግኘት ፍላጎት ከታሪክ ከጂኦግራፊና ቀጠናዊ ደህንነት ጋር በቀጥታ የሚያያዝ ጉዳይ መሆኑን ገልጸዋል። መድረኩ የኢትዮጵያን ብሔራዊ ጥቅም ለማስጠበቅና በቀይ ባህር ላይ ያላትን ስትራቴጃዊ ቁመና ለመመለስ የሚያስችላት ምሁራዊ ውይይት ለማድረግ ወሳኝ ሚና አለውም ብለዋል። በአዲስ አበባ በዕለተ እሁድ የተመረጡ መንገዶችን ከተሽከርካሪ ነፃ በማድረግ መንገድን ለሰው ብቻ መጠቀም የሚያስችል አሰራር በርካታ ነዋሪዎችን የአካል ብቃት እንቅስቃሴ ባህል እንዲያደርጉ ማስቻሉ ተገልጧል። ባልደረባችን የሸዋ ስዋለ ከዑራኤል አደባባይ እስከ ቸርቸር ድረስ ያለውን የእሁድ እንቅስቃሴ የማለዳ እንቅስቃሴ ምን እንደሚመስል አዘጋጅቶታል። ተከታትለን እንመለስ። ተመልካቾቻችን ዛሬ የሚገኘው ኡራኤል አካባቢ በሚገኝ መንገድ ለሰው ተዘግቶ በርካታ ከጀርባይ እንደምትመለከታቸው የሰፈሩ የአካባቢው ነዋሪዎች ህፃናትም አዋቂዎችም ጭምር የአካል ብቃት እንቅስቃሴ እየሰሩ እየተመለከትን እንገኛለን። እኔ ትንሽ ትንፋሽ እየተቆራረጠ ይገኛል። ትንሽ ዱብ ዱብ እያለውና ትንፋሽ እየተቆራረጠ ነው። ተመልካቾቻችን እንግዲህ ይሄ መንገድ ለሰው ተብሎ በአዲስ አበባ ከተማ አስተዳደር ከተጀመረ ሶስትና አራት ዓመት ያስቆጠረው እንዲያስቆጠረው መርሃግብር አሁንም በየሳምንቱ እሁድ እንደቀጠለ ይገኛል። ብዙዎችም የጤና በረከት እያገኙበት እንደሚገኙ እየተመለከት እንገኛለን። ከእነሱ ጋር ቆይታ እናደርጋለን። አብራችን ቆዩ። ተቀበላ ሱራፌ ነጋለን እ ላይ ታች ላይ በቃ ይህን ስራ ካላገባችሁ እንደዚህ ነጣ ስትሆኑ ካላገባችሁ ምን ልታገቡ። መንገዶች የሚጨናነቁበት ሰዓት አለ። ይሄ ሰዓት ተመርጦ ደግሞ ገና ጠዋት ላይ ከተወሰነ ሰዓት እስከ አምስት ሰዓት ምናምን ይመስለኛል። ይህ ሰዓት ተመርጦ ለህብረተሰቡ ጥቅም መስጠቱ፣ አስፋልቱ ተዘግቶ እጅግ ከፍተኛ ጠቀሜታ አለው። አንደኛ ለእኛ እግር ኳስ መጫወት ብቻ አይደለም፣ ሰው በነፃነት ወጥቶ ኤክሰርሳይስ ያደርጋል፣ ጤናውን ይጠብቅበታል። እንደምታዩ አዛውንቶች አሉ፣ ህጻናቶች አሉ፣ እዚህ የሚጫወቱ በጣም ይሰሩ። መኪና ባይዘጋ ኑሮማ እኛም እዚህ አንሰባስብም፣ አንጫወትም። መኪናው ግን ስለዘጋለን እዚህ መተናው መጫወት ይችላል። እዚህ እዚህ መኪና ወይ ዘጋድ ነው ወይ መጫወት አንችልም። ማችን ይፈርስ ነበር። በጣም አሪፍ ነው። ለሌላቸው ሰዎች እዚህ ይመት ይጫወታሉ፣ ደስ ይላቸዋል። እዚህም ሳይክል ይነዳሉ፣ እስኬት ይነዳሉ። በቃ እዚህ የፈለጉትን ነገር ያሳልፋሉ። መጫወት ከጀመረን ሁለት አመት አልፎናል። አዲስ አስፋልት ከገባ በኋላ እንጫወታለን። ሁሉ ጊዜ ይው ማለዳ ከ12 ተኩል አካባቢ ጀመረን እስከ አራት ሰዓት ምናምን ነው የምንጫወተው ሁ። ሌላ ጊዜ ስንመጣ ምናምን ይህም መንገዱም አዲስ ስለሆነ ብዙ መኪኖች ነው በፍጥነት ነው ምናምን የሚሄዱት ለምዳት አይመችም። ምናምን እሑድ ቀን ግን ሲሆን ልክ እንደዚህ መንገድ ይዘጋል። ሌሎችም ይመጣሉ። በቃ ሰብሰብ ብለህ ትጮታለህ። መኪና ምናምን አትፈራም። በነፃነት ነው የምንሄደው። ትጮታለህ የፈለግከው። ጠቀሜታውን ያገኘ ነው። ምክንያቱም አንደኛ ወጣቱ ያው ካልባለ ቦታ እዚህ አንድ ቦታ ተከማችቶ መጫወቱ ለጠንነት ራሱንም ማዘጋጀቱ በጣም ጠቀሜታ አለው ነው የምለው። ሁለተኛው ደግሞ ምንድነው በቃ ስፖርት ማለት ያው ጤና ነው፣ አንደኛ ትልቁ ራሱ ጤና ነው። እዚህ ጋር ነፃነት ያገኘነው፣ ሌላ አስፓልት ምናም ቢሆን መኪና ምናምን ስለሚበዛ ስነዳ የመኪና ጉዳት ሊደርስብ ይችላል። እዚህ ግን መኪና ምናምን ስለሌለ በነፃነት ትነዳል። ተመልካቾቻችን አሁን ደግሞ ከማለዳው ጀምሬ አሁን የምገኘው ቸርችል ጎዳና ላይ ነው። ቸርችል ጎዳና ላይ እንደዚህ አይነት እንትኖች ከተጀመሩ መንገድ ለተሽከርካሪ ዝግ ሆኖ እንዲያው ወጣቶችንም ታዳጊዎችንም ማጫወት ማዝናናት ከጀመረ እንዲህ ሶስትና አራት ዓመታት ሊቆጠሩ ነው። እኛም እንግዲህ ከጀርባ እንደምትመለከቷቸው በርካታ ለጤናቸው የሚሰሩ ታዳጊዎችና አዋቂዎችንም ጭምር ከኡራኤል ተነስተን እዚህ ድረስ እስክንመጣ በርካቶችን ተመልክተናል። እንግዲህ ሁሌ እሁዱድ ከአስራ ሁለት ሰዓት እስከ አምስት ሰዓት እነዚህ ቀደም ሲል መጀመሪያ ላይ ያሳዩችሁ ኦራይል አካባቢ የሚገኘው እስከ ወሎ ሰፈር የሚዘልቀው መንገድና እዚህ ደግሞ ቸርችል ጎዳና ከብሔራዊ እስከ አድዋ ሙዚየም ድረስ ያለው መንገድ ለተሽከርካሪ ዝጉ ነው። ማንኛውም ሰው በነፃነት ህፃናትም አዋቂዎችም እንዲዝናኑበት፣ ጤናቸው እንዲጠብቁ አካላዊ እንቅስቃሴ እንዲያደርጉ ተፈቅደዋል። እና እናንተም ውድ ተመልካቾቻችን እንግዲህ እንግዲህ አካባቢያችሁን ከብክለት በመጠበቅ እራሳችሁን ደግሞ ጤናችሁን ለመጠበቅ እዚህ አካባቢ በመምጣት እንቅስቃሴ እንድታደርጉ በመጋበስ በዚሁ ተሰናበት። ተመልካቾች እየተከታተላችሁ የሚገኙት ከአዲስ ሚዲያ ኔትወርክ ወደ እናንተ የሚቀርብላችሁን የዕኩለ ቀን ዜናችንን ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን እናልፋለን።